ብልሆች ሰርተው ያገኙትን አንጡራ ሀብታቸውን ለልጅ ልጅ እንዲደርስ አድርገው ያስቀምጡታል። ዋርካ ሪልስቴት ማርኬቲንግ ለእናንተ ካዘጋጃቸው ለመኖሪያነት ቢሉ ለኢንቨስትመንት ምቹ ከሆነ አፓርትመንቶቻችን ውስጥ አንዱ የሆነውና ሶስት ወር ባልሞላ ጊዜ ውስጥ ተረክበው የሚኖሩበት ኤፌች ሪልስቴትን እነሆ በረከት ብሎ ይዞላችሁ ቀርቧል። ቦሌ መድኃኔዓለም ሸገር ህንፃ ፊት ለፊት 100 ሜትር ገባ ብሎ የሚገኘው ግራውንድ ፕላስ 16 ኤፍች ሪል ስቴት የራሱ ግራውንድ ዋተር የተዘጋጀለት ከ160 እስከ 246 ካሬ ድረስ የቤት አማራጭ ያለውና እጅግ ሰፊ በሆነ ነጻ የፓርኪንግ ኤሪያ አዘጋጅተን እየጠበቅ እንገኛለን። ሰፍቴ ንብረቴ ማረፊያ የቤቴ ብለው የውድ ንብረቶን ቁልፍ ከእጃችን ይረከቡ። ለበለጠ መረጃ 0912 43327 እንዲሁም 0968 84966 ይደውሉ። ዋርካ ሪል ስቴት ማርኬቲንግ